አሁን እንግሊዝና ማትስ መጀመሩ በዚህ ኤምኤን ፕላስ በጣም ትልቅ ትልቅ አስተዋጽኦ አለ ብዬ አስባለሁ። ስለዚህ ኤ ላይ በጣም በጣም የእኔ እውነት በጣም ማመሰግናቸው ይገባል። በጣም እኛ ከዚህ እንማራለን ብዙ ነገርም እናውቃለን ብዬ አስባለሁ። በጥናትም በዋናው ትምህርትም እንማራለን። ከዚያ እዚያ ሄደን ደግሞ በቴሌቪዥን ያው አንዳንድ ተማሪ ከሚያጠናው ይልቅ በቴሌቪዥን በእንትን በቴክኖሎጂ ነገር ከሚከታተላቸው ነገሮች ደስ እያሉ የሚከታተል አለ፣ ደብተር ይዞ ከማጥናት ይልቅ ማለት ነው እና በዚያ በጣም ስለሚገባቸው ምን አሁን ለእኔ በጣም ጠቅሞኛል። በጣም ብዙ ነገሮችን እዚህ ተረድቼ አንዳንድ ያልገባኝን ነገር እዚያ ስከታተል ማድረግ ምን ይገባኛል እኔ አሁን ኦነስትሊ ለማውራት ጥሩ ነው ያለው ለተማሪው በተለያየ በቴክኖሎጂ የተደገፈ ትምህርት እንዲኖር የሚያደርጋቸው ነገሮች ነው። በራሴ በጣም አፕሪሼት እያደረኩ ነው። ለወደፊትም በጣም ብዙ ተስፋ አለው ብዬ ነው የማስበው ማስበውና በፊት የነበረው ለምሳሌ ከውጤት ጋር በተገናኘ ተማሪዎች ዝቅ የሚልባቸው በተለይ በሂሳብ ና እንግሊዝኛ ተማሪዎች በፊት ዝቅተኛ ነበረ። አሁን ግን ወደፊት የተሻለ ነገር ያሳያል ብዬ እገምታለሁ የምታያቸው ነገሮች ስላሉ ማለት ነው። እና አሁን በዚህ መቅረቡ እኔ በጣም በራሴ ጥሩ ነው። ደግሞ እርግጠኛ ነኝ ይኖረዋል ለውጥ ብዬ አስባለሁ። በጣም ጥሩ አድቫንቴጅ ነው ያለው፣ ምክንያቱም በመጀመሪያ ደረጃ የእንግሊዘኛ ቋንቋ ክህሎታችን እንዲጨምር ያደርጋል፣ እንዲዳብር ያደርጋል። እና ደግሞ ክፍል ውስጥ ከምንማረው አስተማሪዎቻችን በቀጥታ ከሚያስተምሩን በተጨማሪ ሌላ አዲሽናል ነገር ይጨምርልናል እንት ክፍል ውስጥ ከምንማረው ወይም ደግሞ በአካባቢያችን ከምናውቃቸው ውጪ የሚኒስትሪ ጥያቄ የሚወጣው ከአንድ ትምህርት ቤት ብቻ ሳይሆን እኛ ከምንማረው ትምህርት ቤት ብቻ ሳይሆን እንደ አበባ ያሉ የሚጠቀሙበት ትምህርት ቤቶች ወይም በክልል አንጻር ስለሚወጣው ከእነሱም አንጻር አንድ አርጎ ጨምቆ ስለሚያስተምርልን በጣም እወደዋለሁ። እኔም የምማሪበት አንዳንድ ነገሮች አሉ። እዛ የሚያስተምሩት የብዙ ችሎታ አላቸው ተብለው የሚታሰቡት ሰዎች ናቸው። እና የማስተማር ስነ ዘዴ እነሱ የምጠቀሙትን የቲችንግ ኤድን ያን ሁሉ የሚያካትት ስለሆነ ብዙ ጥቅሜታ አለው። በተጨማሪም ተማሪዎቹም ክላስ ውስጥ ብቻ ሳይሆን ውጭም እንግሊዝኛውም ፕራክቲስ እንደሚያደርጉ ኢምፕሩቭ እንደሚያደርጉት በጣም ጥቅም አለው ብዬ ነው የማስበው። አዲስ አበባ ትምህርት ቢሮን በማጋራ በጋራ በመሆናቸው ይሄን ትምህርታዊ የሆነ ነገር ለተማሪዎች ያዘጋጁት በጣም የሚበረታታ ነው። አሁን ልጆቹ ያው በጣም ለውጥ እያመጡ ነው ያሉትና አንደኛ እያዩም ስለሚማሩ በቪዲዮም ጭምር እያዩ ስለሚማሩ የማስተማሪያም ስለሄደው ያው ትንሽ ለየትም ስለሚል ልጆቹ ፕራክቲካል እያዩ በደንብ ይማራሉ ማለት ነው። ስለዚህ በጣም ለውጥ አለው ማለት ነው። ለውጥ አለው፣ ለኛም ለውጥ አለው፣ ለተማሪዎችም ለውጥ አለው። ትምህርት አዲስ ሚዲያ ኔትወርክ ጀምሯል። እኛም እየተከታተል ነው ነው ይሄ መጀመሩ፣ አንደኛ እዚህ ክፍል ውስጥ ያልገባንን ነገር ግር የሚለንን ነገር ቤታችን ሂደን በመጽሐፍ ማጥንተ ነው። አንዳንዱ ደግሞ የትምህርት አቀባበሉ እንደየሰው ይለያያልና አንዳንዱ በመጽሐፍ የሚገባዋል፣ አንዳንዱ ደግሞ እንደዚህ። ይሄኛው አንደኛ በቪዲዮ ሲሆን አይሰለችም፣ ደስ እያለን እንማራለን። እና አሪፍ ነው፣ በጣም ምርጥ፣ ጥሩ ነገር ነው። በትምህርታችንና በውጤታችን ላይ ብዙ ለውጥ ያሳያል። አዲስ አበባ ትምህርት ቢሮና አዲስ ሚዲያ ኔትወርክ ትውልድ ላይ መሰራት እንዳለበት ያመኑበት ነው የሚመስለኝና እቺ ሀገር መቀየር የምትችለው ትውልድ ከተቀየረው ነውና ትውልድ ላይ ነው እየሰሩ ያሉት። አዲስ ሚዲያ ኔትወርክ በተለይ ትውልድ ላይ እየሰራ ነው፣ አሁን በዚህ በትምህርት ዙሪያ መምጣቱ ማለት ነው። ይህንን ደግሞ ማድረግ ማለት በጣም ከፍተኛ ለውጥ ያመጣል ብዬ አስባለሁኝ። ያ ማለት ምንድን ነው? ትምህርት ትልቅ ነገር ነው። የሀገር ችግር የሚፈታ በትምህርት ነው። እዚህ ላይ ትኩረት ሰጥቶ በየቤቱ በየቤቱ ባለው ሰዓት ሁሉ ተማሪው ወላጅም ያንን ተማሪው ልጆችን እንዲከታተል ማድረጉ እንዲያደርግ ማድረጉ ጥሩ ነው በጣም እና አዲስ ሚዲያ ኔትወርክ በጣም እናመሰግናለን። አዲስ ሚዲያ ኔትወርክ ምርጫዬ ነው፣ እኔ ምርጫዬ ነው፣ እከታተለዋለሁ። አዲስ ሚዲያ ኔትወርክ ምርጫዬ ነው። በዚህ ይቀጥል። አዲስ ሚዲያ ኔትወርክ እኔ እከታተለዋለሁ፣ ምርጫዬም ነው።